ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ሰነበታችሁ? በጋ እንዴት እያደረጋችሁ ነው? ሙቀት ምናምን እንዴት እያደረጋችሁ ነው? ያገር ልጆች ሰላም ናችሁ? እንዴት ሰነበታችሁ? እንግዲህ በበጋ ወጣ ማለት ጥሩ ነው። ወጣ ወጣ ማለት ማለት ነው። ትንሽ አየር መቀበል አየሩ ቆንጆ ስለሆነ እና ባለፈው የሄድንበትን ቦታ ትንሽ ላሳያችሁና የተለያዩ ማስታወቂያዎች አሉኝ እነግራችኋለሁ። ወገኖች፣ የሀገር ልጆች እንደምን ሰነበታችሁልኝ? እኔ አለሁ ደህና ነኝ፣ እግዚአብሔር ይመስገን። የሚያምር አካባቢ እያየን እየሄድን ነበረ ሃምቦርግ ነው ይሄ። ሃምቦርግ ሃምቦርግ አካባቢ ነበረ ይሄ ጉዞ ነበረን። እና እንዴት ናችሁ? ጠፍቻለሁ። እኔም ወገዶች ባካችሁ፣ ሼርና ላይክ፣ ሰብስክራይብ እያደረጋችሁ ብታበረቱኝ ምን አለበት። ሞኔታይዝ እንዲሆን ብትተባበረኝ። ኧረ ተው ተው ተው ተው፣ አንዳንዱ ሰው አንድ ባንድ ቀን በአንዲት ቪዲዮ እንኳን አንድ ሰብስክራይብ አይደለም መቶ ሰብስክራይብ የገባ ሰው አውቃለሁ። በአንድ ሺህ አረ ተው ሰው እስከሚታወቅ ድረስ ነው። እንደምትፈልጉት ወደፊት ቆኔ እሰራበት የተለያዩ ማስታወቂያዎች ምግብ ሰጣ ሸጣለውና የተለያዩ ማስታወቂያዎች የማሰራበት ይሆናል ብዬ ነው እንጂ እንደናንተ ተስፋ አስቆረጣችሁኝ ነበር። እና ሰብስክራይብ እያደረጋችሁ ታበረቱኝ ወገኖች፣ የአገር ልጆች ባካችሁ እላችኋለሁ። እንግዲህ ቆንጆ አካባቢ እያያችሁ ሃምቡርግ እና አካባቢው ይሄንን ይመስላል። ባለፈው ባህር ምናምን ሄድንበት ቦታ ነበረ፣ ከዛ የተረፈ ቪዲዮ ነበረ። ብዙ ቪዲዎች አሉኝ አሳያችኋለሁ እና እንግዲህ በጋው ስለመጣ መንቀሳቀስ አሪፍ ነው። የተለያዩ ቪዲዮዎችን አሳያችኋለሁ የምንሄድበት ቪዲዮዎች። ቤት ትንሽ ጭንቅ ይላል እና እረፍት ካላችሁ ልጆቻችሁን ይዛችሁ ልጆች አላችሁ፣ እንደዚህ የተለያየ ቦታዎች መሄድ አሪፍ ነው ማለት ነው። እና ሸርና ላይክ ሰብስክራይብ እያደረጋችሁ ድንገት አዲስ የገባችሁ ባካችሁ ወገኖች፣ የዛሬ ብቻ የምታየው አዲስ ስለሆንኩኝ ገብታችሁ ማየት ትችላላችሁ። ላይ ብዙ ቪዲዮዎች አሉ፣ ትማሩበታላችሁ። እንዲሁም የተለያዩ አዲስ ሀሳቦችን እናመጣለን ወደፊት። ግን ሰብስክራይብ እያደረጋችሁ ብታበረቱኝ ሳምሬ ኩሽን አባላለሁ። አበርቱኝ። እንግዲህ ሃምበርግ በትንሹ እቺን ትመስላለች ጀርመን ላይ። እና እዚህ ነበረ ባለፈው የሄድ ነበር። ባህር ይሄ ነበር። እዩትስ፣ መርከቡ ምን ያክላል። በዚህ ህይወታችሁን የሚያድስ ዘና ብላችሁ ፈታ ብላችሁ ጭንቀታችሁን አራግፋችሁ የምትመጡበት ቦታ ነው። ደስ የሚል ዘና ብለን መተን ነበር ወገኖቼ፣ ከዚህ ልጆቻችን ይዘን በጣም ፈታ ብለውበት ነበር። አሪፍ ነበረ ማለት ነው። ብዙ ቪዲዮዎች አሉኝ እየቆራረጡ ላሳያችሁ ብዬ ነው። አሪፍ ቦታ ነበረ። እውነት ለመናገር ደስ የሚል ዘና የሚያደርግ ነበረ። እንግዲህ እረፍት ሲሆኑ ልጆቹን እንደ አይነት ቦታ ብትወስዷቸው ዘና ይላሉ። አሪፍ ነው ብዬ አስባለሁ ወገኖቼ በአካባቢያችሁ ባለ ባህር ወይም ትንሽ የተለያዩ ውሃ ዋና ያላቸው ነገሮች ለልጆቻችሁ ዘና የሚያደርጉ ቦታዎች እረፍት ሲሆነው እንደዚህ ከትምህርት ያው አንዳንዴ ብንወስዳቸው አሪፍ ነው ለማለት ነው። ወገኖቼ ሼር ላይክ ሰብስክራይብ እያደረጋችሁ የተለያዩ ቪዲዮዎችን እታያላችሁ። ሌላው እንግዲህ የምነግራችሁ ማስታወቂያ ነው ወገኖች ያው ይሄን ዩቲዩብ ቻናል የከፈትኩት እንደዚህ የተለያዩ ምግቦችን ስለምን አዘጋጅ አዘጋጅተን ስለምንሸጥ ሰርግ ጉዳይ ያላችሁ የጾምም ሆነ የፍስክ አሁን፣ ጾም ገብቷል። የጾም በየአይነት እንሰራላችኋለን አለን። የፍስክ በባለፈው ለሰርግ የሰራ ነው ወጥ ነው እንደዚህ እንሰራለን ማለት ነው። እና እንደ ማስታወቂያ ነው አሁን የምናገር ያው አሰራሩ ላሳያችሁ ፈልጌ ሳይሆን እንደ ማስታወቂያ እየተናገርኩኝ ያለውት ማለት ነው። እና እ ምናልባት ጀርመን አካባቢ የምትኖሩ እስከ ሁለት ሰዓት ከኛ አካባቢ ከሁለት ያለው መንገድ አካባቢ ልንሰራላችሁ እንችላለን። ስልካችሁን ብታስቀምጡልን ደውላችሁ በማንኛውም ሰዓት ልናዘጋጅላችሁ የምንችል ይሆናል ማለት ነው። ለሰርጋችሁ፣ ለጥምቀታችሁ ምግብ እንሰራለን ማለት ነው። በትዕዛዝ ካዘዛችሁን እንደዚህ ቆንጆ አድርገን ራሳችን ሁሉን በራሳችን እቃ እንሰራለን ማለት ነው። ሰርተን በየያላችሁበት አካባቢ ልናመጣላችሁ እንችላለን፣ ወይም ደግሞ ባላችሁበት አካባቢ መተን ሰርተን አዘጋጅተን ልንሰጣችሁ እንችላለን። እና ወገኖቼ ኢትዮጵያውያን፣ ኤርትራውያን ሁላችሁም ባላችሁበት ብታዙን እንታዘዛለን ማለት ነው። በኮመንት መስጫው ስር የምትፈልጉ ካላችሁ ምናልባት እኔ በዚህ ሰዓት እፈልጋለሁ፣ ጾም ሲፈታ እንደዚህ እፈልጋለሁ የምትሉ ካላችሁ ለጥምቀት፣ ለሰርግ፣ ለአዘን፣ ለደስታ፣ ለዝክር እናዘጋጃለን። ማህበርም ያላችሁ እንደዚህ ማሰራት የምትፈልጉ ለማህበራችሁ እንሰራለን ማለት ነው። በየአይነቱ እንሰራለን። ይኸው የጾም ቀይ የጾም አልኩኝ። ቀይ ወጥ አሁን ይሄ የፍስክ፣ የባለፈው ለሰርግ የሰራ ነው ነው ለ360 ሰው ማለት ነው። በጣም አሪፍ ወጥ ነበረ። አዲስ እንደመሆናችን ደግሞ ብታበረታቱን እንፈልጋለንና ሰብስክራይብ፣ ሼር እያረጋችሁ ደግሞ ብታበረታቱን እንጀራ ማዘዝ የምትፈልጉ በመጥበሻም ሊሆን ይችላል፣ በትልቁ ምጎጎ ወይም በትልቅ የእንጀራ ምጣድ ሊሆን ይችላል ይሄን የመሰለ የሚያምር ጤፍን የሚያስንቅ እንጀራ በቤት ውስጥ አዘጋጅተን በመቶዎች የሚቆጠሩ እንጀራዎች ልንሰጣችሁ እንችላለን ማለት ነው። የምትፈልጉትን ብዛት ትናገራላችሁ፣ እንጀራ ተዘጋጅቶ ይሰጣችኋል ማለት ነው እና የምትፈልጉ ካላችሁ በየአካባቢያችሁ በስራ የተጠመዳችሁ እንዲሁም ትንንሽ ወጦችን ማሰራት የምትፈልጉ ለቤት ውስጥ ለቤት ውስጥ ማለት ነው እንዳቅማችሁ ማሰራት ትችላላችሁ። ግድ የማህበር ብቻ አይደለም ትንንሽ ወጦችንም የትእዛዝ እንሰራለን። ቤት ውስጥ ፍርፍር፣ ፒዛ፣ ላዛኛ፣ የሚጠባበሱ ዶሮዎች፣ የሚጠባበሱ ነገሮች፣ የጾም የፍስክ በየአይነት እንሰራለን። በየአይነት የጾም እንሰራለን። የጾም ፍርፍር እንሰራለን። ፈላፍሎች፣ የተለያዩ የጾም ምግቦች እንሰራለን ማለት ነው። እንጀራም እንግዲህ እንደዚህ አሳምረን እንደዚህ ለሳምንት የሚሆናችሁን እንሰጣለን በየቤታችሁ በስራ ቢዚ የሆናችሁ ልታዙን ትችላላችሁ ማለት ነው። አሰራር የምትፈልጉ ደግሞ በዚህ ቻናል የተለያዩ ምግቦች ይሰራሉና ብትመሩበት ይጠቅማችኋል። ገና አዲስ ስለሆንኩኝ ብዙ ጎደሎ ሊኖረኝ ይችላል፣ ብዙ ጉድለት ሊኖረኝ ይችላል። ካነጋገርም ከምንም፣ አዲስ ስለሆን ካሰራርም ተንጽናም ከዛ በተረፈ ግን አስተያየታችሁን እየሰጣችሁ ብታበረታቱኝ ደስ ይለኛል ማለት ነው፣ ወገኖች የሀገር ልጆች ይህችን የመሰለች እንጀራ በእውነት በጣም አሪፍ ነው። በመጥበሻ የምንጋግረው እንጀራ ጤፍን ያስንቃል አልኳችሁ። እንዲሁም በምጣድ በትልቁ ምጣድ የሚዘጋጅልን ካላችሁ በጣም አሪፍ ነው። ዋጋችንም በጣም ኢዚ ነው ማለት ነው። ሶስት እንጀራ በአንድ ብር ነው የምንሸጠው፣ በአንዲሮ የሚታዩት እንጀራ ማለት ነው። በትልቁ ምጣድ ደግሞ አንድ ብር ነው አንዱ ማለት ነው። በጣም ኢዚ ነው ዋጋው በጣም ቀላል ነው። ድካም ቢኖረውም እኛ ግን አዲስ ስለሆንን እንድታበረቱን ስለምፈልግ ነው። ጀርመንና አካባቢ ያላችሁ እንግዲህ እኛ በኦክስበርግ አካባቢ እሱስ ማርሳውስ እኔ ያለ ነው። ማንኛውም ሰው ያየ ተመለከተ፣ በኮመንት ጽፎ ትዕዛዝ እንቀበላለን ማለት ነው። እንደዚህ አይነት ስራ ስለጀመርኩኝ እባካችሁ አበርቱኝ ወገኖች እላቸዋለሁ፣ ጠይቃቸዋለሁ ማለት ነው። ከቤ ከፈለጋችሁ ከቤታችሁ ከፈለጋችሁ ከቤቴ ውስጥ አዘጋጅቼ የምሰጣችሁ ይሆናል። ይሄን ማለት ነው። እና ይሄንን ይመስላል። ሌላው ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ብታበረት ደግሞ ለኔ ለተለያዩ ሰዎች እንዲደርስ ስለሚያግዘኝ ስለሚያገዘኝ ዩቱቡ ይጠቅመኛል ማለት ነው። ብዙ ነገሮች ነው የምንሰራው። ከእንጀራ ተጨማሪ ደሮን እንጠብሳለን። እንደዚህ የደሮ አሪስቶን እንሰራለን። ሙሉ ዶሮ መሰራት የምትፈልጉ እንዲሁም የተለያዩ ዶሮዎች ተቆራርጠው እንደዚህ ተቀምመው በራሳችን ሲዝን ቀመመን እንሰራላችኋለን የጾም ደግሞ እንደዚህ አትክልት ጥብስ እንሰራለን። አትክልት የተለያዩ አትክልቶችን ካሮት ፈሶሊያ እንዲሁም ይሄ በፍንጃን ምናምን የሚባሉትን አትክልቶች በሙሉ ጨምራችሁ ድንች ጨምራችሁ ጥብስ ሆኖ ከሩዝ ጋር የሚበላ የጾም አማራጭ እንሰራላችኋለን ማለት ነው በፍስክ የምትሰሩት ደግሞ አይብ እንሰራለን ለምሳሌ ጎመን እንሰራለን እንደዚህ የሚጠበስ ዶሮዎች በራሳችን ቀምመን እንሰራላችኋለን። በተለይ ለሰርግ ለጥምቀት የምትፈልጉ ሰዎች እንግዲህ አሪፍ ሩዝ እንደዚህ እናዘጋጃለን ማለት ነው። እዩት። ይሄን ይህን ያህል ዶሮ ተቀምሞ ተዘጋጅቷል ሊጠበስ፣ ይህ ሁሉ ማለት ነው። ይህ ሁሉ ይጠበሳል ተቀምሞ በኛ በራሳችን ቅመም በአበሻ ቅመም ተቀምሞ ሲጠበስ እንዴት እንደሚያምር ማለት ነው። ይሄ ዱለት ነው፣ ያለቀለት ዱለት ነው ተዘጋጅቶ፣ ዱለት ተሰርቷል ማለት ነው። እንግዲህ ጎመን እንደዚህ የአበሻ ጎመን በደንብ እንሰራለን። ይህንን ይመስላል። ይሄ የሚያምር ቀይ ወጥ ስጋ፣ ቀይ ወጥ ነው ማለት ነው። ለሶስት መቶ የሚደርስ ወጥ፣ በጣም ትልቅ ድስት ነው። የእኔን ቁመት እኔን በሙሉ ያስገባኛል። አልጫ ነው ይሄ። እንደዚህ እንግዲህ እንሰራለን ማለት ነው። ጨራርሰን እናስረክባለን። ከዛውም ሄደን ቆመንም አብረን እራሳችን ወጥ እየጨለፍንም እንሰጣለን ለምትፈልጉት። እንግዲህ ለሚፈልገው ጉዳይ ላላችሁ ሰው አድርሱልን ማለት ነው ወገኖቼ። እየጨረስኩኝ ነው እንግዲህ። በሚያምር አካባቢ ነበረን ያኔ የትእዛዝ ስንሰራ የነበረው አካባቢ ደስ የሚል አካባቢ ነበር። ይሄ ነው ማለት ነው። እና ማዘዝ የምትፈልጉ እንግዲህ ይሄው እየነገርኳችሁ ነው። ዛሬ እንደመስታወቂያ ነው ምሰራላችሁ ማለት ነው። ከዚህ በፊትም ነግሬያችኋለሁ እንደምሰራ ብዙ ሰው ግን ስላላወቀው ምናልባት በዚህ አንድ ሰው ሁለት ሁለትም ሰው ካየው ለእኔ እንደ ማስታወቂያ የጠቅመኛን ብዬ ነው። ቤት ስላለሁኝ መስራት ፈልጋለሁ። ገና ጀማሪዎች ነን። ብዙ የተሟላ ነገር ላይ ኖርን ይችላል ግን ምግባችን ቀምሳችሁ ነው የምታዩት። ሁሉ ሰው እግዚአብሔር ይመስገን ምግባችን እስከ አራት ቀን የሚበላ የማይበላሽ በንጽህና የምንዘው ነው። ትወዱታላችሁ ብዬ አስባለሁ ማለት ነው። እና እንግዲህ እየጨረስኩ ነው ወገኖቼ። በተረፈ ደግሞ ዩቱቤ ሰው እንዲያይልኝ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ብትሆኑ የሀገር ልጅ ባካችሁ እንደ አንድ ትብብር ቆጥራችሁ ብታበረቱኝ ደስ ይለኛል እና ሁለት ዓመት ሙሉ አንድ እርግጥ ችግር ይኖረዋል እንትንም ያልተዘጋጀ ያልተጨረሰ ዩቱብ ነው መሰለኝ እና ለማንኛውም ብታበረቱኝ ደስ ይለኛል። እንደዚህ አድርጋችሁ በየአይነቱ አሪፍ የሰርግ ሰርተን በልተን እኛም አብረን ተደስተን ውለን ነበር ማለት ነው ወገኖቼ። አሁን ደግሞ ጾም ገብቷል። የጾም ማሰራት የምትፈልጉ ካላችሁ፣ ጥምቀት ያላችሁ ዝም አትበሉ፣ ደውሉልኝ። በኮመንት መስጫው ስር ጻፉልኝ፣ እኔ ፈልጋለሁ እንደዚህ ጉዳይ ያለ ካላችሁኝ ስልኬን አስቀምጥላችኋለሁ ማለት ነው ወገኖቼ። ይህኔ መሰለ እንደዚህ አድርገን አቅርበን በየአይነቱ የምትፈልጉትን ለጾም ሊሆን ይችላል፣ ለፍስክ ሊሆን ይችላል። ከእንጀ እስከ እንጀራው ድረስ እስከ አምባሻ የምትፈልጉት አይነት ሰርተን እንደዚሁ ከጉዳያችሁ ጋር አብረን ውለን እናስደስታችኋለን ብለን እናስባለን ማለት ነው ወገኖቼ። በተረፈ እንግዲህ ደህና ሁኑልን። ሩዜ ይሄንን ይመስላል። ሰላጣ ነበር፣ አይም ነበር። እዚህ ጋ የተለያዩ የስጋዎች የሚጠባበሱ ነበሩ። ዶሮ ነበረ፣ እንጀራ በየአይነት አምባሻ በየአይነት ነበረ ማለት ነው። እና ይሄንን ይመስላል እንግዲህ ለትልቅ ሰርግ ለትልቅ ጉዳይ የምታደርጉት ይሆናችኋል። ወጡ አይበላሽም፣ እግዚአብሔር ይመስገን። እስካሁን የሰራናቸው ሰዎች ተደስተውልናል፣ መሰራናላቸው ማለት ነው። እንግዲህ ወደፊት ደግሞ ማሰራት የምትፈልጉ ደግሞ ጾም ሲፈታ ሊሆን ይችላል የፍስክም ሊሆን ይችላል የጾም ሊሆን ይችላል። ብታዙን በታዙን እንደ ጀማሪ ብታበረታቱን አሪፍ ነው ብዬ አስባለሁኝ። አብራችሁን ስለቆያችሁ እስከዚህ ሰዓት ስለሰማችሁኝ ስላዳመጣችሁኝ እናመሰግናለሁ። አሁን ደግሞ በጋ እየመጡ ነው የተለያዩ ቪዲዮዎችን የሄድንባቸውን ቦታዎችን የምንንቀሳቀስባቸውን ምንንቀሳቀስባቸውን ሁሉ አሳያችኋለሁ። ፒዛም የተለያየም ነገርም ማዘዝ ለምትፈልጉ በተለያየ ባትክልት ፒዛ እንሰራለን። በስጋ በተፈጨ ስጋ እንሰራለን። አሪፍ ሶስ ሰርቼ እንደዚህ ዘይት ዘይቱን በላይ አድርጋችሁ፣ በጣም የምትወዱት በምርጫችሁ የተለያዩ አትክልቶችን ከላይ አድርጋችሁ የምትሰሩት የሚታዘዝ የሚሰራላችሁ ፒዛ ይሆናል ማለት ነው። የቤት ውስጥ ትንንሽ ወጦች እንደዚህ ይዘጋጅላችሁ የምትፈልጉ ካላችሁ ደግሞ የቤት ውስጥ ትንንሽ በድስት በትንንሽ ድስቶች አልጫ፣ ቀይ ወጥ፣ አልጫ የተለያዩ ወጦች እንደዚህ ጥብስ ልንሰራላችሁ እንችላለን ማለት ነው። እና እንደ ማስታወቂያ ነው ዛሬ የሚናገረው። ስልስ ቆንጆ አሪፍ ስልስ ሰርተን ቆንጆ ፍርፍር የምታደርጉት እንሰራለን። አምባሻም ደግሞ ይህን የመሰል አምባሻ አዘጋጅተን እንዳቅማችሁ አንድ ኪሎ ሁለት ኪሎ ከዛም በላይ አድርጋችሁ አምባሻም ሊዘጋጅላችሁ ይችላል ማለት ነው። እና በቤት ውስጥ ማሰራ ስራ የለኝምና ለሳምንት ስሪ ስሪልኝ ካላችሁ ደግሞ ሰርቼ እንደዚህ ለሳምንታችሁ የሚሆን እሰጣችኋለሁ። የተለያዩ የቤት የዳቦዎች፣ ሰንደዎች የሚሆን ዳቦዎች፣ እዩት፣ ሶፍት የሆነ በጣም አሪፍ ዳቦ ሊዘጋጅላችሁ ይችላል። እና ለሰንደዎች ለምን ምታረጉት ማለት ነው። ማርኬት ከመረራችሁ የቤት ውስጥ የተዘጋጀ እንደዚህ እናዘጋጃለን ማለት ነው። ፒዛችን ደግሞ እንግዲህ እንደዚህ ያሳምረን የሚያምር ሶስ ራሴ ሰርቼ እሱን የሚገዛው ነገር ኬዝ ብቻ ነው። ይሄ ፕሮሽ ኬዝ በላይ የሚሆነውን ብቻ ነው የምገዛው እንጂ ሁሉን ከቤት ውስጥ ነው የማዘጋጀው። እንደዚህ በቤት በሚያምር ነገር ደግሞ በጣም አሪፍ ነው ብዬ አስባለሁ ወገኖቼ። እና እንግዲህ ደህና ሁኑልኝ። ሼር ላይክ ሰብስክራይብ እያረጋችሁ ድንገት የምታዩ እንዳታልፉኝ በመበሪት ለምናችኋለው። ምክንያቱም እንዲ ለምድልኝና ሸር ሞኒታይዝ እንዲሆንልኝ ለማስታወቂያ ስለምጠቀምበት ይጠቅመኛል። ዩቱቡ ና ሳብሪ ኩሽና ብላችሁ ሁሉን ቪዲዮዬን እንድታዩልኝ እጠይቃችኋለሁ። በተረፈ ደና ሁኑልኝ። አገራችን ኢትዮጵያን፣ ወገናችን ኤርትራውያን፣ ኢትዮጵያውያን አገራችን ሰላም ያድርግልን። እናንተም ወታችሁ ለመግባት ሰርታችሁ ለመግባት ያብቃችሁ ወገኖቼ። ብያላችሁበት መልካሙን ሁሉ መኝላችኋለሁ። ደህና ሁኑልኝ። ባይ ባይ።